ትለው፣ እውነተኛ እግዚአብሔር ነው ወይስ በሲሚንቶ የተሰራ ነው? ሁለት እጅ ያለው በስነ ስርዓት አውራ አላህ ሁለት ቀኝ እጅ መኖሩን ማስረጃም ታ አላኩያ አዳምለኩ ከፊት ነው ያለው። አላህ እኮ ማለት መንፈስ ነው። በመንፈስ የሚኖሩን የማይጨበጥ የማይዳስሰውን ትረኛ አይደለም። ከማድረግ በፊት ሁለት ቀኝ እጅ አለ ካልክ በመንፈስ ሳይሆን የተቀረጸ ነው ማለት ነው። በፊት ነው ያለ ታብሽ በይካል አጠምጫለ። ስለዚህ ለማስረጃ ማስረጃ ነው አምጣው፣ ወላ እጆች አሉት እያለ ነው ያውና እኔ ደግሞ በእጄ አጨበጭባለሁ፣ ማቴንም እጨርሳለሁ። እኔ እግዚአብሔር ተናግር ያለሁ አለ። እግዚአብሔር እጆች አሉት፣ በእጆቹ ያጨበጭባል። ምን ትላለህ? ጌታ ሰው መልስ። ሁለት እጆቹ ቀኝ እጆቹ ላል። ያው በእጆቹ ያጨበጭባል። እግዚአብሔር እጆች አሉት የለ። እጆቹን አዳሚን የሰራበት እጆቹ እንዳለ እርግጠኛ ግን ሁለት ቀኝ እጆቹ ላል፣ ከዚያ ያጨበጭባል። ሁለት ቀኝ እጆቹ ላል። ወይ ጥያቄ ያጨበጨበል አይጨበጭም? ሁለት ቀኝ እጆቹ ይላሉ ወይ ነው ጥያቄ፣ መጀመሪያ ጠየቅኩ። ሁለት ቀኝ እጆቹ ያንተ ቁርአን እኮ ሁለት ቀኝ እጆቹ ነው የሚለው ነገርኩ እኮ ነገርኩ። ሁለት ቀኝ እጆቹ አንተ የምታስተምርበት ዋና ትምህርት ነውና የሁለት ቀኝ እጆቹን አስረዳኝ ነው ከፈት። አንተ ትልቁ ላይ ነህ፣ ከፍታ ያሳየኝ። ልክ እንዳሳየው እግዚአብሔር በእጆቹ እንደሚያቀበችው በማስተጀፈ ይቻላል። አሁን አንተ ይሄን አልከው። አሁን እኮ ይነገርኩ አለሁት። ሁለት ቀኝ ቀኝ እጆቹ ላይ አንተ ቁርአን ከፍታ አሳየኝ። እሺ የት ጋር ስታስ ስታስተምር ቆየ ቆየሁ ነው የአባ ዳዊት የአባ ሀይደርና ትምህርት ትምህርት በመንፈስ ግን ከመንፈስ ብታስተምር ትንሽ ይቀላል። በመንፈስ የሚሆነውን ትምህርት ብታስተምር ትንሽ ይቀላል። በቃ ይኸው ክርስቲያን ማለት የሁለት እጅ ታርቅ እያላቸው የምታስተምሩት ትምህርት ሳይሆን የሰው ልጆች ከጦርነት ነፃ የሚወጡበት ከነፍሰ ገዳይነት ነፃ የሚወጡበት ሰላምን የሚያገኙበት እረፍትን የሚያገኙበት ነው። ትምህርት ማስተማር አለባቸው እንጂ አሁን አዳምጠ እኔ ልናገር፣ አዳምጥ እሺ። ስለዚህ ከነፍስ ገዳይ የሚወጡበት እያለን ነው። ስለዚህ ነፍሰ ገዳይ ከሆነ አላካል እውነተኛ አምላክ አይደለም ማለት ነው። ይሄ ልጅነቱን ነው የተናገረው በነገራችን ላይ ስለዚህ ነፍስን በተለይ ህፃናት ልጆችን ግደሉ የሚል ከሆነ አንድ አምላክ የአምላክ በፍጹም አምላክ ሊሆን አይችልም ያንተ አምላክ ማለት ነው እግዚአብሔር ምን እንደሚል ተመልከት የሰራዊት ጌታ እግዚአብሔር እንዲህ ይላል እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ እግዚአብሔር ምን አለ አሁንም ሄደ አማሌቅን ምታ ያላቸውንም ሁሉ ፈጽመህ አጥፋ አትማራቸውም ወንዱንና ሴቱን፣ ብላቴናውንና ህፃኑን፣ በሬውንና በጉን፣ ግመሉንና ህያውን ግድል አለ። ያሰላ እግዚአብሔር ህጻቶችንና ሴቶችን ግደሉ ይላል። ስለዚህ ገዳይ አምላክ ሴጣን ላይ ያለ ነበር። ቅድመ የሰውዬ ያንተ አምላክ ማለት ነው አይደለ? ጌታ ሰው ኤልያስ ነው። ያው ደግተናል። በል ተቀበል። እናልጨምርልህ ሌላ፣ እናልጨምርልህ ሌላ እግዚአብሔር ምናምን መሰለህ፣ ያው እና ሌላ ቦታ ላይ ሽማግሌውን እና ጎበዙን ቆንጆይቱንም ህፃናቶችን ህፃናቶቹን ሴቶችን ፈጽማችሁ ግደሉ ይላል። ወላሂ በራሽ ጊዜ ወረደ እንዴ? አሽማቀራለሁ በገዛ መጽሐፍ አንተ ቤት በቃ ለታሽማቀ መጣ ሻሃዳ ምናምን እንትን አላልኩም እንጂ መንገድ ላይ ሲመጣ ሁላ ምናምን ሁሉ ፆም ያለው ማለት በቃ በእስልምና አምንበታለሁ፣ ግን ስለ እስልምና ማቀው ነገር የለም። በቃ ስለ ኢስላም ባጭሩ ላስረዳሽ። እሺ፣ አዳምጪኝ። እሺ፣ ኢስላም ብሎ ማለት ቀጥታ ትርጉሙ እንደ ቋንቋ አንድና ብቸኛ ለሆነው አምላክ ታዛዥ መሆን ማለት ነው። እርሱም በፍጹም በብቸኝነት ማምለክ በፍጹም ሳናጋራ እርሱ ላይ ይህ የነቢያቶች ሁሉ የመጀመሪያው ትዕዛዝና አስተምሮ ነው። ምናልባት መጽሐፍ ቅዱስ ላይ ተች ከሆነ እስራኤል ሁሉ ስማ፣ ጌታ አምላካችን አንድ አምላክ ነቢያቶች አስተምሩ ነበር። ለዚያ ለአንዱ አምላክ በብቸኝነት መገዛትን ነብያቶች አስተምሩ ነበር። ያ ምን ይባላል? ኢስላም ተብሎ ይጠራል። ኢስላም አምላክ አላህ ስብሓነሁ ወተዓላ በነቢያት በኩል ለሰው ዘር ሁሉ የደነገገው ብቸ ያው መለኮታዊ ሃይማኖት እንደሆነ ይነግረናል። አላህ በቁርአን ላይ ሲናገር ይላል ኢንነ ዲነ ዒንደላሂል ኢስላም ይላል፣ ከእኔ ከአምላካቸው ከአላህ ዘንድ ቀጥተኛው ሃይማኖት እስልምና ብቻ ነው እያለ ይናገራል። በሌላ ቦታ ላይ በሱረት አልማኢዳ ላይ ወረዲቱ ለኩሙል እስላመ ዲነን፣ በሃይማኖት ሁሉ እስልምናን ብቻ ነው የደነገግኩላቸው የወደድኩላቸው እያለ ይናገራል። አምላካችን አላህ ሱብሃነሁ ወተዓላ ይህ እስልምናን ሃይማኖት ለእኛ ብቻ ሳይሆን ለቀደሙትም ነቢያት ሁሉ ደንግጎላቸው እንደነበር ይነግረናል።

ያ ነው እነዚህ ነቢያቶች ደግሞ ህዝቦቻቸውን ሙስሊም ሁኑ እያሉ ሲሰብኩ እናያለን። ለምሳሌ ያዕቆብ ለልጆች ምን አላቸው? ወያዕቆብ ያ በንየ ኢና ላህ አስጠፋ ለኩም ዲነ ፈላ ተሞቱና ኢላ ዋአንቱ ሙስሊሙን አለ። ልጆች የሆይ አደራ ሙስሊሞች ሆናቸው እንጂ እንዳትሞቱ አላቸው ይላል። ያዕቆብ ልጆች መካከል እንዳሚታወቀው አንደኛው ዮሴፍ ነው። ዮሴፍ ስለ ራሱ እምነት ምን አለ? ተወፈኒ ሙስሊመን ይላል። አደራ ብላክ የአላህ ሙስሊም አድርገ ግደለኛል

እና ይህን ኢስላምን ለተከተሉ ሰዎች ከሞት በኋላ ላለው ህይወታቸው የዘላለማዊ ህይወትን አላህ እንደሚያወርሳቸው እና ለዘላለም በገነት ውስጥ እንደሚያወራቸው እንደሚያኖራቸው ቃል በቃል ራሱ ይገባል። አላህ በቁርን ላይ በሱረት ዝክሩፍ ላይ ሲናገር አለዚነ አመኑ ቢአያትና ወኪያኑ ሙስሊሚን ኡድኩሉ ልጀና ይላል። እነዚያ በእኔ ያመኑና በአናቅጾቼ በነቢያቶች ላይ ያወረድኩትን ያመኑ እንዲሁም ሙስሊሞች የሆኑትን ገነትን ግቡ ነው ምላቸው እያለ ይናገራል።

እና ሰዎች ሁሉ ወደዚህ ወደ እስላም እንዲመጡ ነቢያት ሁሉ ይሰብኩ ነበር፣ ያስተምሩ ነበር። የእስልምና ሃይማኖት የመጀመሪያው ትዕዛዝ ምንድን ነው? አንድና ብቸኛ የሆነውን አምላክ በብቸኝነት አምልኩ ነው። ይሄ ነው የነቢያቶች ሁሉ ጥሪ። ያ ቆውም ያዕቡድ ላሀ ማልኩም ምን ኢላህን ገይሩሁ ይሉ ነበር። ህዝቦቻችን ሆይ አንዱን አምላክ አላህን በብቸኝነት ተገዙ፣ በእርሱ ላይ ሌላ ማን ከእርሱ ውጪ ሌላ ማንም አምላክ የላቸውም እያሉ ያስተምሩ ነበር። መሲሁ ሲያስተምር ምን አለ? ወቃል ልመሲሕ ክርስቶስም እንዲህ አለ ይለናል። አላህ ያበኒ እስራኤል አዕቡድ ላህ ረቢ ወረበኩም እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም ጌታ የሆነውን አላህን በብቸኝነት ተገዙ አላቸው ይላል። አብርሃምም ልክ እንዲሁ ይህን አንዱን አላካምልኩ እያለ ነው የሰበከው። ሙሴም ይሄን ነው የሰበኩት። አምላክ አንድ ብቻ ነው፣ በአንድነቱ ላይ ሶስትነት የለበትም። አምላክ አንድም ሶስትም ነው የሚል ትምህርት በፍጹም ነብያት አላስተማሩም። አምላክ ዘላለም ሕያው ነው አይሞትም። እርሱ በህያውነቱ ላይ ሞትነት የለበትም። አምላክ ስለኔ ኃጢአት ብሎ ሞተልኝ ብሎ ሂሳብ የለም። መሞት የፍጡር ባህሪ ነው። አምላክ ባህሪው መለኮት ብቻ ነው። በመለኮትነቱ ላይ ሰውነት የለበትም። አምላክም ሰውም ነው ተብሎ አምላክ በፍጹም አይገለጽም። እዛቸዋል ይህ ነው አምላክ ለዘላለም ጌታ ብቻ ነው። በጌትነቱ ላይ ባርነት የለበትም። ስለዚህ ኃጢአት ባህሪያ ሆኖ መጣልኝ ብሎ ሂሳብ የለም። እርሱ ጌታ ብቻ ነው። አምላክ ሀያልና አሸናፊ ነው። በሀያልነቱ በአሸናፊነቱ ላይ ተሸናፊነት የለበትም። ለፈጠራቸው ደካማ ፍጡሮች አይገደልም፣ አይሰቀልም፣ አይቀበርም፣ አይሞትም። ይህ እርሱ ባህሪ አይደለም። እነዚህ ሁሉ የፍጡር ባህሪያቶች ናቸው። አምላክ ያለ የነበረ ለዘልአለም የሚኖር ነው። አምላክ አላህ ስለራሱ ራሱ ሲናገር ምን ይላል?

መንረሱሉ ላህረሱ እንሻ ላህ ከዚህ በኋላ ስሙሻላ። አሁን ያልሽው ቃል የሻዳ ቃል ወይም የምስክር ቃል ይባላል። የመጀመሪያ መሰረት ነው። ማንኛውም ሰው በረቢያት ዘመን ወደ እስላም ሲገባ ጊዜ ይህን ቃል እየመሰከረ ያለ። ትርጉሙ ምን ማለት ነው? አሽዱ ላላ ላ ላህ ማለት ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ሙሐመድን የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። በመሲሁ ዘመን፣ በዒሳ ዘመን ሰዎች ወደ እስላም ሲገቡ ጊዜ አሽሀዱ አንላ ላ ላ ወአነ ሳ ረሱሉ ላ እያሉ ነበር የሚገቡት። ወይ ሱረቱ ማዳ ላይ አላ ነግሮላል። ስለ ሶላት አስተጋገድ ምናምን ቆየሁኝ ጠፍቶኛል። ግን ማለት ዩቲዩብ ምናምን አገኛለሁ። በቃ በጓደኞች ምናምን፣ በአቅራቢያች ታገኛለሽ ሙስሊም ጓደኞች። አይ እኔ ሳውዲ ነኝ ያለሁት፣ ሳውዲ ነኝ ያለሁት ሙስሊም ጓደኞች የማታገኝ ክሎች። እስኪ ኮሜንት ላይ የምታውቁ ልጆች ጋር ማን ነው የምታስተምሯል ልጆች? እስኪ አንድ ቁጥር ጫፍ ዚክራ ወይም ፋኪያ አድሚኖች ካላችሁ አግኛትና ከነዛ አራ ጋር አገናኛት እሺ። ኮሜንት ላይ ይጽፉልሻል። አንድ ቁጥር ጻፊላት አድሚን አድሚኖች ቃላቸው እሺ ከላይ እስከዛ ድረስ ተዝታ ሰላም ሰላም

የሆነ እሰሰዳሉ አንድ አንድ ነገር ላይ ገባ ያልገባኝ ነገር አለ እስከዛሬ። መጠየቅ የምትፈልገው ካለ ጠየቂ፣ ካልሆነ በአጭሩ ስለ ኢስላም ላስረዳሽ፣ መረዳት የምትፈልገው ከሆነ ማለት ነው ኢስላም ማለት ነው ማለት ነው ለስልምና ከልጆች ከልጆች ጋር ሲናወራ ምናምን የሆነ አንድ ክርስትያንና አንድ ፔንቴ ከዛ ከእንቴ ወኔ ነኝ። ያው ክርስቲያኗ አንዷ አናት ሙስሊም ነበረች ለሶስቱ ነን። ከዛ ስንከራከር ነበር በትምርት ላይ ተከራከረ። እሷ ስትከራከር የሷ ነገር ለኔ ሆነ ታይ መስለኝ የሙስሊሙን ተቀበልኳት። ያለችዋን አቀማመጥ ሁሉ አየዋት። ውስጤ ደግሞ እግዚአብሔር የሚወደው ነገር ስታወራና ስታስረዳኝ ውስጤ ደነገጠ። በቃ የሆነ መንፈስ ከልቡ ወደ ሙስሊም ሄዳ ግን ከሄዳ ቆይቷል። በቃ ማመን እና መሰለም ሻዳ ማያስገባደኝ ለምን እንደሆነ ታውቃለህ? ምናልባት ሳላስብ የገባሁበት መንገድ በኋላ ለመምጣት ለመውጣት ስለሚገብደኝ ያፈቀደ እያሰብኩ ነበር። እና ግን ታምኜ የለም አሁን አለው ብዬ ነው የተቀመጥኩት። ሻዳ ውስጥ አለው ግን ሰውን አልሰማም። ሰው አይደለም። በኋላ ሰውን ለምኜ የሚቀበለው ነገር ሊያጣ ይችላል። አላህን ለምኜ ደግሞ የሚሰጠኝ ነገር። ስለ ኢስላም ላስረዳሽ አዳምጪሽ። ስለዚህ ትምህርት ቀበላለሁ። መጀመሪያ ትምህርት ቁርአን ባጭሩ ላስረዳሽ ስለ ኢስላም አዳምጪ። ከዛ ቀን ጀምሬ ከዛ ኢየሱስ ጌታ ነው ሲሉ ኢየሱስ ጌታ አይደለም፣ ልጅ ነው፣ እንደኛም የተወለደ ነው። ግን አላህ አንድ ነው ብዬ ነው የሚያምነው። ባራ ገባ ኢየሱስ ክርስቶስ መልእክተኛ ነው፣ የአምላኩ ባሪያና ገባ ነው ጌታ አይደለም፣ ምኖ እንጂ የሚሉት ኢየሱስ ክርስቶስ ዋና የምትወዱት የእናንተ ኢሳ ነው ምትሉት ግን ብትሉም፣ የለም የሚሆነው። አለ የምትማርበት ከሱ ትምህርት አለ፣ ከላ የተሰጠ መንፈስ ቅዱስ ግን እሱን ደግሞ ፈጣሪ ነው ቢሉም፣ የለም ፈጣሪ በሱ ላይ የማደርገውን ታምር ነው እንጂ ፈጣሪ አይፈጥረውም። ደግሞ ይፈጥራል እንጂ አይፈጥርም፣ አይፈጠርም እንደዛ ነው የሚባለው። አምላክ እንዳለው አስተምሮ ለዛ ነው ሊገባ የቻለው። ከበፊት መጀመሪያ ሰማይና ምድርን የረገው ማነው? ፈጣሪ ነው። ማነው ደግሞ ፈጣሪን የፈጠረው? ሲለው መልስ አጡ። እንዴ ሁለት ፈጣሪ